ያልበሩ ሻማዎች ልብ አንጠልጣይ ጣፋጭ የፍቅር ታሪክ ምዕራፍ ሁለት ክፍል ሰላሳ ሁለት ደራሲና ተራኪ ረዚቃ ሙሐመድ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ተጋብዛችኋለሁ። ቪዲዮውን ላይክ በማድረግ ጀምሩ። ኢክራም ልክ ኸሊፋ አዲሷ አክስቴ ብሎ ሲተዋወቃት የማታቀው አንዳች ስሜት በውስጧ እየተላወሰ ጥምጥም አለችበት። አእምሯ ኸሊፋ የእህቷ ልጅ መሆኑን ሳይሆን የልቧ ንጉሥ የሆነው የአይመን ልጅ መሆኑን ቀድሞ አእምሯ ስላበሰራት አይመንን የማግኘት ያህል እሱን የማቀፍ ያህል የቀረበ ስሜት እየተጠናወታት በስስት ኸሊፋን አቀፈችው። ኸሊፋም ኢክራምን በጣም ይወደዳት ይመስላል፣ በእዝነት የተሞላ ውብ ፈገግታን ሲመለከት ከአጠገቧ መራቅ ስላልፈለገ እግሮቿ ላይ ደገፍ ብሎ ተቀመጠ። በኸሊፋ ስራ ሁሉም ፈገግ እያሉ ነበር። አይመን ግን ከፈገግታ አልፎ ውስጧ የከረመው የሃዘን ስሜት ርቆት ሲሄድ እየታወቀው ልጁን ኸሊፋንና ውዱን ኢክራምን በደስታ ይቃኛቸው ጀመር። በዚህ ሁኔታ ሙኒራ ተናዳለች። የባሏ ላይ በቃት። ልጇም በአንድ ቅጽበት ኢክራምን መውደዱ ምቾት ነሳት። እንዲህ እንዲህ እያለ እንግዶች የመጡበትን ጉዳይ በቅድሚያ አውርተው ከተግባቡ በኋላ እንዲሁም በመካከላቸው የከረመውን ግርዶ ገለጥለጥ ካደረጉ ኋላ በአቶ ጀማል ትዕዛዝ በጥንቃቄ የተዘጋጀው ምግብ በየአይነቱ ተሰልፎ ቀረበ። ሁሉም በደስታና በፍቅር ምግባቸውን ተመገቡ። የሙኒራም ቡና ደርሷል። ተመራርቀው ከጠጡ በኋላ አቶ ጀማል ከውድ ጓደኛው ከአቶ አህመድ ጋር ያሳለፉትን ውብ ጊዜና አስቂኝ ገጠመኛቸውን እያወሩ እያሳቋቸው ሳለ ከኢክራም ጎን መራቅ የከበደውና ካወቃት ቅጽበት አንስቶ ከእሷ መራቅ ያልቻለው ኸሊፋ በወሬያቸው መካከል በኢክራም እቅፍ ላይ ሽጉጥ ብሎ ተኝቷል። ኢክራምም የኸሊፋን ከባድ እንቅልፍ ስትረዳ ማስተኛት እንዳለባት ወስና በስስት አቅፋ በማንሳት ወደ መኝታ ክፍሉ ይዛው ገባች። ሙኒራም ይህንን ስትመለከት ላግዝሽ በሚል ሰበብ ወደ መኝታ ክፍሉ ተከትላት ገባች። ኢክራም ኸሊፋን አልጋው ላይ አስተኝታ በኸሊፋ ትይዩ በርከክ ብላ ተቀምጣ እነዚያን ውብ ፊቶቹን መመልከት ስትጀምር፣ ሙኒራ ከሊፋን ብርድ ልብስ እያለበሰችው፣ እድለኛ ነሽ ባከሽ ልጄ። ኸሊፋ ከዚህ ቀደም ማንንም እንደዚህ በፍጥነት ቀርቦ አይቸው አላውቅ። ኢክራምም አይኖቿን ከከሊፋ ላይ ሳታነሳ፣ እድለኛዋም አንች ነሽ። ይህንን የመሰለ ቆንጆና ተወዳጅ ልጅ ወልደሻል። ማሻላህ ሙኒራ ቀጠለች። የኔ ውድ ኸሊፋ በጣም ቆንጆ ነው። የውበቱ ሚስጥር ደግሞ ላንቺ አልነግርሽም፣ ታውቂዋለሽ። ያው በአባቱ ወጥቶ ነው እሱስ አይካድም። ግን የኸሊፋ ጸባይ ከሁለታችሁም የተሻለ እንዲሆን እመኛለሁ አለች። ግራም ሙኒራ በዚህ ጊዜ ጦር ምላሷን እያሳለች፣ ከአይመን የተሻለ እስኪ እናያለን። ግን አንቺ ቀን ተሻለ አይደል ኢክራም ወደ ሙኒራ ተመለከተች፣ በአግራሞትና በትዝብት አዎ፣ ቀንተሻል። በጣም ያስታወቅብሻል። እንዴት አትቀኝም? ቆይ እድሜ ዘመንሽን በሙሉ ስታፈቅሪውና ባልሽ እንዲሆን ስትመኙ የነበረው ሰው እኔ እህትሽ አግብቼዋለሁ። ማግባት ብቻ አይደለም፣ በጣም ተወዳጅና ቆንጆዬ ልጅም ከሱ ወልጃለሁ። አይገርም አንቺ የምትመኛቸው። አንቺ የምትወጃቸው ነገሮች በሙሉ የኔ ናቸው። እውነት እህቴ በጣም ታሳዝኘኛለሽ። ልክ ነሽ፣ ከአንድ እናት ማህፀን ብንወጣም እድላችን ግን ፈጽሞ የተለያየ ነው። በዚህ ምድር ላይ ውብ የተባለን ነገር በሙሉ አላህ ወፍቆሻል። ለዛም ነው እድለኛ ነሽ አልኩሽ። እመኘኝ ሁኔራ አንቺ አሸንፈሻል። ሙኒራ በዚህ ኩራቷ ላይ ጀብድ እየተሰማት፣ በይ ወደ ሳሎን እንመለስ፣ ሁለተኛው ቡና ደርሷል፣ ልጄንም አንረብሸው አለች። ኢክራም፣ እባክሽ ትንሽ ደቂቃ ብቻ አስጪ፣ ሀሊፋን አረብሸው ግን ትንሽ ደቂቃ ብቻ ፍቀድልኝ፣ እመጣለሁ። ሙኒራ እጇን አጣምራ በመቆም ጥሩ በዛውም ምን ያህል ውድ ነገር እንዳጣሽ በደንብ የማስተንተኛ ጊዜ ይኖርሻል፣ ብላት በሩን ዘግታ ወጣች። ሙኒራ ከመኝታ ቤቱ ስትወጣ እንግዶቹ ጠቅላላ ውጭ ካለው በረንዳ ላይ የጦፈ ወሬያቸውን ተያይዘው ተመለከተች። ሙኒራ ወዳሉበት እያቀናች እዚህ ሆናችሁ ነው እማዬ? አለች ወደ ወይዘሮ ዘምዘም እየተመለከተች ወይዘሮ ዘምዘም፣ አዎ ልጄ፣ ውስጥ እኮ ብዙ ቆየን። ትንሽ አየሪን ካን ብለን ነው። ናይቤ ሁለተኛውን ቅጅላቸው! እያሉ ወንበሩን ሲለቁላትና እሷን በእሽታ ስትቀመጥ ሁለት ባላንጣዎች አንድ ክፍል ውስጥ ምን እያወሩ ይሆን ብሎ ሲጨነቅ የነበረው አይመን የሙኒራን መምጣት ሲያይ በወሬ የተጠመዱትን እንግዶቹን ጥሎ ወደ ውስጥ ሊያቀና መንገድ ሲጀምር ሙኒራ ባሏ ወዴት እንደሚሄድ ስለገባት እየደነገጠችና እጅጉን እየፈራች አይመን ወዴት ነው? አላችሁ አይመንም እዚህ ሆነኝ መጣሁ ብሏት መንገዱን ሲጀምር ቡናው እኮ ደርሷል ብላ ጮክ ስትል የሁሉንም ትኩረት ሳበች። አይመንም ሁሉም በፈገግታ እየቃኘ በቃ ቅጅልኝ አሁኑንም መለሳለሁ ብሏት ጥሏት ወደ ውስጥ ገባ። አድለህ እንደዚህ ያለ ሀሳብ መተኘት እንዴት ውድ ነገር እንደሆነ ብታውቅ። ግን ከምንም በላይ ውድ የሆነው ነገር አይኖችህን ጨፍነህ አንተን መመልከት መቻሉ፣ የጌታ የድንቅ ስራ በገጾቹ ላይ ይነበባል። ሰው ስላየህ ብቻ ደስታ እንሰጣለ። ከምንም ነገር የሚልቀው እድለኝነት ግን ያንተ እናትና አባት መሆን መቻሉ። ታውቃለህ ኸሊፋ በሙሉ አይኔ ለመጀመሪያ ጊዜ ያየሁ ዛሬ ነው እና በጣም ወደድኩህ። በዚህ ፍጥነትና በዚህ ልክ የወደድኩህ የመንትዬ እህቴ ልጅ ስለሆንክ አይመስለኝም። ምናልባት እነዚህ ውብ አይኖች የአባትህን አይኖች ስለሚመስሉ፣ ቅንድብህ፣ ጸጉርህና ጥርስህ ቁርጥ የአባትህን ይመስላሉ። ታዲያ እንዴት ነው የማልወዳቸው? ኢክራም የኸሊፋን ትንሽዬ ጣቶች በእጆቿ ይዛ ጸጉሩን እየዳበሰች የልቧን እያወጋችሁ ነበር ታዲያ። በዚህ ቅጽበት አባቱም ልክ እንዳየሽ ነበር የወደደሽ የሚል ድምፅ ተሰማ። አይመን ነበር አይኖቹን ባሞልተው ወደ ጉንጮ ሊፈሱ እየታገሉት። ኢክራም ወደ ውስጥ ሲገባ ልብ አላለችውም ነበር። በመምጣቱም ተደናግዳለች። አይመን ግን ፈጠን ብሎ በተቃራኒው የአልጋ ቦታ ላይ እሱን በርከክ ብሎ ተቀምጦ፣ አዎ ልክ እንዳየሽ ነበር ልቤ ውስጥ የገባሽ። አዎ ጀብደኝነቴና ወንድነቴ ይፈታተነኝ ስለነበር አንድም ቀን ነግሬሽ አላቅም፣ ግን በመጀመሪያ ቅጽበት ነበር ያነገስኩሽ! ኢክራም እያነባች በሙሉ አይኗ ማየት እንኳ ቢከብዳትም፣ በጨረፍታ አይኖቹን እየቃኘች ፈዛለች። አይመን ቀጥሏል። ልቡ ላይ የከረመውን ቁስል ሊተነፍስላት ፈልጓል። ታውቂያለሽ፣ እያጋነንኩት አይደለም፣ ግን ጌታዬን በዚህ ልክ አንድንም ነገር እንዲሰጠኝ ጠይቀው አላውቅም። በፍላጎቴ ልክ አንቺን የኔ እንዲያደርግሽ ለምኜዋለሁ። ግን አላህ ለምን በዱዓዬ ልክ እንዳራቅሽ እስካሁን ምንም አልገባኝም። ጌታዬ ይህንን ፍቅር ለምን ይሆን ያልፈልገው? እጆችሽን ለመያዝ በጣም ተቃርቤ ነበር፣ ግን እስከ ወዲያኛው እንዳጣሽ ተፈረደብኝ። አይ ምን፣ እባክህ ልለምንህ፣ ነገሩ ምን ያህል ከባድ እንደሆነ ልታስረዳኝ አትሞክር? የማላውቀው ይመስልሃል? የአባትህን ቃል ሳትሽር ሁለተኛ ሚስት አድርገኝ ብዬ እስከወስን ክብሬን ጥዬ ወደ አንተ ስገብ እንዳልቃና ሁኜ እንዴት እንደተሰበርኩና ሁለታችንም ምን ያህል እንደተጎዳ የማደረደውን የሚመስልህ ከልሽ። ምን እናድርግ በቃ እድላችን ይሄ ነው። ምኞት ላይ የተንሳፈፈ የፍቅር ባህር ውስጥ መስመጥ መፈለግ እንጂ የፈለግነውን ማድረግ ለኛ አልተፈቀደልንም። እባክህን አይመን፣ ለመረጋጋት ሞከር። የአይመን እንባዎች እኩል በጉንጮቹ እየወረዱ አቃተኝ፣ አልቻልኩም ይኩ፣ ኢማኔንም ወንድነቴንም እየፈተነኝ ነው። እንዴት ነው ከዚህ ቁስል ጋር ለመኖር የምታገሉ? የአይመን አይኖች አንዴ ወደ ልጁ ኸሊፋ፣ አንዴ ደግሞ ወደ ኤክራም እየተወረወሩ ብሶቱን ይተርካል። አይመን የመጀመሪያው ነው በፍቅር ስም ሲያነባና መሸነፉን ተናሶ ክብሩን ሲጥል። ነገር ግን አገኘሁት ብሎ በሩቅ ያጣው ፍቅር ሽንፈቱን መድከሙን እያየንኩ ጠብ ያደረገለት አንዳች ነገር የለም። ቁስሉ ላይ ጨው እየጨመረ የውሃ ሊት ቢያስጎዘው እንጂ ኢክራም ከባዱ ማዕበል ትንፋሽ አሳጥቶ አንደበታቸውን ከዘጋቸው ወዲህ መለያየታቸው እስከ ወዲያኛው የታተመ አንዳች ተስፋ የሌለበት መሆኑ ከተረዳችና ከተገነዘበች ወዲህ ለመጀመሪያ ጊዜ ስታገኘው ፍቅሯ እንዲህ በቅርበት ሲያወራት በፍቅር ያነቡ ሁለት አፍቃሪዎች በአንድ ክፍል ውስጥ መገናኘታቸውና ማውራታቸው ያውም እንግዳ ባለበት ይህንን ማድረጋቸው ትልቅ ስህተት መሆኑን ስለተረዳች ከምንም በላይ ሐራምነቱ ገዝፎ ስለታያት ተስፈንጥራ ቆመች። በቃ ይምን እኔ ልሂድ ብላ መራመድ ስትጀምር፣ አይመን ልቡ ላይ በተቃጠለ ስሜት እየተናወጠ እሱም ከተቀመጠበት ብድግ ብሎ እጆቿን ያዛቸው። ፍቅር ያሰከረው የጋላ ስሜት አይመንን ራሱን እንዳይሆን አዞታል። ለቅጽበት ዕድሜ በቅርበት አይኖቻቸው እርስ በእርስ እያወጉ ነበር። ኢክራም ግን ልቧን ትታ አእምሯን መጠቀም እንዳለባት ተረዳች። አይመን፣ ምን እያደረግክ ነው? እዋካሙ፣ ወደ ራስህ ተመለስ። በዚህ ልክ ለምንድን ነው የወደድኩሽ? አይመን ልለምንህ፣ በቃ አብቅቷል? ሌላ ሁሉ ቢቀር ቢያንስ ቢያንስ ለጌታችን ታማኝ ባሪያ እንሆንለት። ከዚህ በኋላ አንተ ለእኔ የእህቴ ባል፣ እኔም ለአንተ የሚስትህ እህት ብቻ ነኝ። በቃ አብቅቷል፣ አይመን። የአይመን እምባዎች ተራ በተራ ወደ ጉንጮቹ ተሸኙ። ኢክራምም እጆቿን ከእጁ ላይ አስለቅቃ ክፍሉን ለቃ ወጣች። አይመን በዚህ ልክ ፍቅሩን ተናዞም ሆነ ሽንፈቱን አውጆ ልቡም ተሰብሮ አያውቅም። እንደ ለመደው ኢክራምን ሲያገኛት ሐዘኑን በጥቂቱም ቢሆን ተንፍሶላት ከህመሙ የሚያገግም መስሎት ነበር። ዳሩ ግን የአሁኑ መገናኘታቸው የተስፋቸው ገመድ መበጠሱን የሚያረዳ ሀቅ ነበር። እምባውን እየጠረገ ብቸኛ ወደ ቀረው ተስፋው ወደ ውዱ ኸሊፋ ተመለሰ። ኢክራም በእናት አቶ ጀማል ቤት የነበረው ድግስ ከተጠናቀቀ በኋላ ከእናቷ ጋር ቤት ተመልሰው ወይዘሮ መሪም በሁለቱ ልጆቻቸው መካከል ያለውን የመገፋፋት ምስጢር ለማወቅ ኢክራምን የማይቀረውን ጥያቄ አስከተለች። ኢክራምም ለአመታት በልቧ ውስጥ የታፈነውን እውነታና ከሙኒራ ጋር ስላሳለፈችው እያንዳንዱ ነገር ለእናቷ ተነፈሰች። ወይዘሮ መሬም በሰሙት ነገር ክፉኛ አዘኑ። የሚሳሱላቸው መንታ ልጆቻቸው አንድ ወንድን በመውደድ እርስ በእርስ በመጎዳዳት ልባቸው ውስጥ መክሰም የማይችል ጥላቻ በልባቸው ላይ ተፈጠረ። አሁን ላይ እህትማማቾች መሆናቸውን ማወቃቸው እንኳ ልባቸው ላይ ያለውን ቅሬታና ጥላቻ ፈጽሞ አልቀየረውም፣ እንደውም በይፋ አጠነከረው እንጂ በሰከንድ ሽርፍራፊ በአንድ ጀንበር አምጦ የወለዷቸው ውድ ልጆቻቸው አንድ አይነት ዓለም ላይ ነገር ግን ፍጹም ተቃራኒ ሕይወትን ኖሩ። ሙኒራ ገና በማለዳው ነበር ለእሷ ፀሐይ ያበራችው። በሀብታም ቤት ውስጥ ተወልዳ በሀብታም ቤት ውስጥ ያሻዋን እያደረገች በፍቅርና በእንክብካቤ አደገች። የወደደችውንም አግብታ እናትም ሆነች። ኢክራም ግን ሙኒራ ካገኘችው ጸጋዎች መካከል ለአንዱም ሳትታደል ከእምባ ላይ እንባ እየተመረቀላት በአዳዲስ ፈተናዎች ራሷን ስታታግል በድካም እዚህ ላይ ደረሰች። ኢክራም ግን ሙኒራ ካገኘቻቸው ጸጋዎች መካከል ለአንዱም እንኳ ሳትታደል ከእንባ ላይ እንባ እየተመረቀላት በአዳዲስ ፈተናዎች ራሷን ስታታግል በድካም እዚህ ደረሰች። የእሷ ፀሐይ፣ የእሷ ጀንበር ብቅ አላለችም። በማደጎ ቤት የማንነት ጥያቄዋ ሳይመለስላት በበዛ ባይተዋርነት እና ብቸኝነት ብዙ ያልተመለሰላትን ጥያቄ በልቧ ይዛ ከእንባዋ ጋር ሕይወትን አህዱ ስትል የማደጎ ቤት ላይ ተጥላ ተገኘች። ችግሮቿ ሁሉ ጠንካራ ሴት አድርገዋት የሙት ሙቷን ብትቸግንም፣ ዳሩ ግን የምትወደውን የዳረች የምታፈቅረውን ሰው በቃል ኃይል ብቻ ያጣች እድ ለቢስ ናት ያውን ፍቅሯን በገዛ መንትያዋ እህቷ የተነጠቀች ምስኪን። ወይዘሮ መሬም ከኢክራም ንግግር በኋላ ምን ማለት እንዳለባቸው ግራ ገብቷቸው ትካዜ ወርሷቸዋል። ለማን ናዝነው ለማን እንደሚያደሉም ጭምር በልጃቸው ኢክራም ልብ ውስጥ አይዞሽ ልጅን ይህም ያልፋል የማይባል ቁስልን በምን ኃይላቸው እንደሚያበርዱላት ግራ ግብት ብሏቸዋል። ብቻ በእናትነት የእዝነት ቋንቋቸው እያነቡ ልጃቸውን በኃይል አቀፏት። በሰላማዊው ስፍራ በቦታው ላይ ነግሷል። ኃያሉ ፍቅር ፈርጣማ ሰውነቱን አድቅቁት ልቡ ሐዘንን ታቅፎ የፍቅር ሁሉ ባለቤት ወደ ሆነው ጌታው በሹክሹክታ ይጣራል አቅቶኛል፣ ጌታዬ በማይከስመው ኃይል ሀበርታኝ የሚሉ ሲቃን የተሸከሙ የሐዘን መልእክቶችን በነብሷ አንደበት በኩል ወደ ጌታው ዘንድ ይልካል። አላህ ሆይ፣ ይህንን አልቻልኩትም፣ አበርታኝና ልለፈው ጌታዬ። የኔ ከሆነ መላብችልኝ፣ ወደ እኔ ካልሆነም ከልብ ያረቅልኝ፣ ችላ ማለት የሚችል ቅዋድልኝ። ወድጄም ተወድጄም ያልተመረጥኩበት ፍቅር ላይ አታባክን። እርዳኝና ልለፈው ጌታዬ፣ እባክህ የበኩር ዕቅዋዬን መልስልኝ ጌታዬ። ባሪያህ ተሸንፍ ያለሁ አግዘኝ። የእኔ ጌታ፣ ያ ረቢ፣ የኔዋን ኢክራምን ጠብቅልኝ። በእኔ ምክንያት ያነቡ አይኖቿን ጠብቅልኝ። በእድ ለቢስነት የሰበርኩትን ልቧን ጠግንልኝ። ያባከንኩትን ሕይወቷን አድስልኝ። ኢላሂ እባክህ

ብሎም ግሩም ማዕዛው አንዳች ሰላም ሰጥቶታል። ስለሆነም ይህንን ውብና ሰላማዊ ስፍራ እንዲሁ በቀላሉ የመልቀቅ አቅም አልነበረውም። በቀይ ፊቱ ላይ የተጎዘጎዘው ፂሙና ሉጫ ፀጉሩ ላይ የውዱ ውሃ አሁንም ጠብ ጠብ ይላል። በእጁ የሚያወዛውዛት ሙስባሃም ወደዚህ ገር ዓለም እየገፋች የልቡን ሰላም ትጠብቅለታለች ከዱንያ ጭንቀት ሁሉ አስመንና ነፍሱን እያጠራች እንደ ስባሪ እጅና እግር ወጌሻ ሆናለታለች። አይመን በዚህ ሁናቴ እንዳለ መስጅዱን በተቀዳሚነት ሲኻድም የነበረው ሙነወር ለመስጅዱ ወማዓዛን ሲያድል የቆየውን የዕጣን ዕቃ ተሸክሞ ወደ መስጅዱ መውጫ ለመስገግ ሲዘጋጅ አይመንን ከቅርብ ርቀት ተመለከተው። ሙነወር ባየው ነገር እንደ መገረም እንደ እንደ መደሰትም እያደረገው በእዱ የያዘውን እቃ በፍጥነት ወደ ቦታው መልሶ እያስቀመጠ ወደ አይመን ተጠጋ። ሙነወር አይመንን በተጠጋው ቁጥር ራሱ አይመን እንደሆነ እያረጋገጠ ስለመጣ መነጽሩን አስተካክሎና ፈገግ ብሎ ወንድሜ ሰላም አለይኩም ሲል ቀስ ባለ አንደበት ጠራው። ውድና የተከበራችሁ የሚስክ ቲዩብ ቻናል ተከታታዮች ክፍል 33 ይቀጥላል። ታሪኩን ከወደዳችሁት ላይክ ሼር እና ሰብስክራይብ በማድረግ እንድታበረታቱኝ በታላቅ አክብሮ ተጋብዛችኋለሁ። በሚቀጥለው ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።